የፕሪቶሪያው ስምምነት ያበቃለታል፣ ህወሓት ህወሓት በምርጫ ቦርዱ ቅናዬን እንዳጣ ተደርጌ ከተሰረዝኩና ህጋዊ ሰውነቴንም እንዳጣ መደረጉን ተከትሎ የኢትዮጵያ መንግስትም ከኔ ጋር የሚኖረውን ግንኙነት የሚያቋርጥ ከሆነ የፕሪቶሪያው ስምምነት ያበቃለታል ሲል አስታወቀ። የራሱን የፓርቲ ህሉና ከፕሪቶሪያው ስምምነት ጋር ያስተሳሰረው ህወሓት በምርጫ ቦርድ አሟላ በሚል የተላለፉለትን ደብዳቤዎች ወደ ጎን ያለ ሲሆን የምርጫ ቦርድ ውሳኔም በቅርቡ ይፋ ይሆናል ተብሎ ይጠበቃል። ምርጫ ቦርድ ህወሓት በሀገሪቱ የፓርቲዎች ምዝገባና ምዝገባ እና አሰራር ህግ መሰረት ህጋዊ ሂደቶችን አልፎ ፓርቲነቱን እንዲያረጋግጥ ደጋግሞ ሲጠይቅ ቆይቷል። ህወሓት በአንጻሩ እኔ የፕሪቶሪያው ስምምነት ፈራሚ ነኝ፣ የእኔ ጉዳይ የሚታየውም በዚሁ ስምምነት መሰረት ብቻ እንጂ በምርጫ ቦርድ አይደለም በማለትም ሲሞግት ከርሟል። አሁን የምርጫ ቦርድ ቀነ ገደብ ጊዜ ተጠናቆ ቦርዶ የመጨረሻው ውሳኔ ይፋ ያደርጋል ተብሎ የሚጠበቅ ሲሆን፣ በዚሁ ዙሪያ ማብራሪያ የሰጡት የፓርቲው ምክትል ሊቀመንበር አቶ አማኔል አሰፋ ህውሃት ህጋዊ ፓርቲ አይደለህም ከተባለ ብሎም የፌዴራል መንግስት ከህወሓት ጋር ያለውን ግንኙነት ካቋረጠ የፕሪቶሪያ ስምምነትም እዚያው ላይ ያበቃል ሲሉ ተናግረዋል። ዛራ ከተባለ የወይን መረብ ሚዲያ ጋር ቆይታ ያደረጉት አቶ አማኔል አሰፋ በዚሁ ማብራሪያቸውም የኢትዮጵያ መንግስት የህወሓትን እውቅና አልመልስም ካለ ከፕሪቶሪያ ስምምነት በፊት የነበረውን የትግራይ መንግስት ወደነበረበት እንመልሰዋለን ሲሉም ነበር የተናገሩት። አክለውም ይህ የሚሆን ከሆነ ደግሞ የፕሪቶሪያ ስምምነት በግልጽ ይፈርሳል ሲሉም ያስታወቁት ትግራይና ኢትዮጵያ መንግስት የሚያገናኘው ድልድይ የፕሪቶሪያ ስምምነት ብቻ ነው ሌላ የሚያገናኘኝ ነገር የለም። እኔ እንደ ግለሰብ የኢትዮጵያ መንግስት የፕሪቶሪያን ስምነት ለማፍረስ በዚህ ደረጃ ይሄዳል የሚል እምነት የለኝም። ይህ ስምምነት የሰላም ስምምነት ሳይሆን ችግሮችን ለመፍታት የተቀመጠ ማዕቀፍ ነው ያሉት አቶ አማኑኤል የትግራይ ጥያቄ እልፍ ነው። የትግራይ ሉዓላዊ ግዛቶች በወራሪዎች እንደተያዘ ነው። ህዝቡ የወደሙን መሰረተ ልማቱን አልመለሰም። ከፌዴራል መንግስት ጋር የሚያገናኘውን ህገ መንግስታዊ ስርዓትን ቢሆን አልመለሰም። ህወሓት የፕሪቶሪያው ስምነት ፈራሚ ነው። ምርጫ ቦርድ ህወሓትን ሰርዞ የኢትዮጵያ መንግስትም ከህወሓት ጋር ያለውን ግንኙነት ካቋረጠ ያን ጊዜ የፕሪቶሪያው ስምምነት ይፈርሳል ሲሉ ነው ያስጠነቀቁት። በሌላ መረጃ ህወሓትና በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር የትግራይ ግዛቶች መመለስ አለባቸው በሚለው ጉዳይ ላይ አጥብቀው እየወተወቱ ይገኛሉ። ከዚሁ ጋር በተያያዘም ሌተናል ጀነራል ታደሰ ወረደ በትላንትናው ዕለት በመቀሌ ከጀርመን አምባሳደር ጄንስ ሃኒፌልድ ጋር በነበራቸው ውይይት የትግራይ ክልል 40 በመቶ ግዛት በወራሪዎች ተይዘዋል ሲሉ ማስታወቃቸውን የክልሉ ሚዲያዎች ባሰራጯቸው ዘገባዎች አመልክተዋል። ቀጣዩ ትጥቅ የማስፈታት ሂደትም ከትግራይ ግዛት የማስመለስና ተፈናቃዮችን ወደ ቀያቸው መመለስ ጋር ተሳስሮ የሚካሄድ ነው ሲሉም ጄኔራሉ አስታውቋል። በመጀመሪያው ዙር ወደ 75 ሺ የሚሆኑ ታጣቂዎች ትጥቅ እንዲፈቱና ወደ ማሰልጠኛ ማዕከላት እንዲገቡ የገለጹት ጄኔራሉ ሁለተኛው ዙር የትጥቅ መፍታት ፕሮግራም ደግሞ እስከ መጪው መስከረም ድረስ እንደሚጠናቀቅ ገልጸው፣ ይሄው ሁለተኛው ዙር ትጥቅ የማስፈታት ሂደትም የትግራይን ግዛቶች ከማስመለስና ተፈናቃዮችን ወደ ቀያቸው ከማስመለስ ጎን ለጎን አብሮ ይሄዳል ተብሎ የተገለጸ መሆኑንም የክልሉ መገናኛ ብዙሃን ባሰራጩት መረጃ አመልክተዋል። ከጊዜያዊ አስተዳደሩ ባለፈ ህወሓትም ተመሳሳይ መግለጫን ከሰሞኑ ያወጣ መሆኑ የሚታወስ ነው። በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ ያስወጣልን ሲልም ነው ያስታወቀው። ቡድኑ ተቀዳሚ አጀንዳ በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ ነው ሲልም በመግለጫው አመልክተዋል። ፖለቲከኛው ልደቱ አያሌው ጦርነት ይብቃ ሲሉ ባጋሩት ባለ 11 ገጽ አዲስ ሰነድ የአማራና ኦሮሚያ ክልሎች ውጊያዎች፣ የትግራይ ክልልን ወቅታዊ ጉዳይ እንዲሁም የኤርትራውን ውጥረት በተመለከተ የመፍትሄ ያሉትን ሀሳብ አንጸባርቀዋል። ኦሮማይ ሲሉ በጀመሩት በዚህ ሀተታ ጦርነት ይብቃ ሲሉ አቶ ልደቱ አመልክተዋል። የትናንትና ዛሬ ክስተቶችን በማነጻጸር ተመሳሳይ ታሪክ ስህተት እየተደገመ ይገኛል ብለዋል። መንግስትና ተቃዋሚዎች ብቻ ሳይሆኑ ህዝቡ ከማንምና ከመቼውም ጊዜ በላይ ለራሱ ሁሉና መታገል የተሳነው ፈሪና ድንዙዝ መናጆ ሆኗል። መንግስትና ተቃዋሚዎች በዚህ መጠን ደካማና ኃላፊነት የማይሰማቸው የሆኑትም በሌላ ምክንያት ሳይሆን የህዝቡ ድክመት ነጸብራቅ በመሆናቸው ነው ያሉት አቶ ልደቱ ዳያስፖራው በአገር ውስጡ ትግል ከአግባብ በላይ ጣልቃ እየገባ ከፋፋይና ችግር ፈጣሪ ከመሆን ይልቅ በሰላምና በሰብዓዊ መብት ጉዳዮች ዙሪያ የበለጠ ትኩረት ሰጥቶ ቢሰራ በአገዛዙ ላይ ትርጉም ያለው ጫና ሊፈጥር ይችላል ብለዋል በእርግጥም እኛ ሁልጊዜም ከተደጋጋሚ ውድቀታችንና መከራችን የማንማር ታሪክም ራሱን እየደገመ ብቻ ሳይሆን እየደጋገመ እንደቀጠለ እየታዘቡ እንደመኖር አብዝቶ የሚያምቅ ውጭትና ጸጸት የለም ያሉት ፖለቲከኛው እየተላለቅን የመፈራረሱ አደጋ የመጨረሻው መጨረሻ ላይ እየደረሰ ነው ሲሉ አክለዋል። ልደቱ ይህን ሀሳብ ሲያብራሩም፣ እየተላለቁ መፈራረስን እሁን ሊያደርግ የሚችል ሌላ ዙር አውዳሚ ጦርነት ከፊታችን አፍጥጦ እየመጣ ነው። በአንድ በኩል በቀይ ባህርና አካባቢው ጂኦፖለቲካዊ ጥቅም አለን ብለው ከሚያምን የውጭ ኃይሎች ጋር በመተባበር ስልጣን ላይ ያለው መንግስት በኤርትራና በተባባሪዎቿ ላይ ከተሳሳተ ስሌት የመነጨ አደገኛ ጦርነት ለመክፈት ሁለንተናዊ ዝግጅቱን እየጨረሰ ይመስላል ሲሉ ገልጸዋል። በሌላ በኩል ህወሓትን የኦሮሞ ነጻነት ሰራዊትንና ፋኖን የመሳሰሉት ታጣቂ ኃይሎች ምን የጋራ አጀንዳ እንደቀመሩልን በግልጽ ባይነግሩንም የጠላት የጠላት ወዳጄ በሚለው የተለመደ እሳቤ ተባብረውና ከሻቢያ ጋር ጭምር ተጣምረው በብልጽግናው አገዛዝ ላይ ለመዝመት እየተዘጋጁ መሆኑ የአደባባይ ሚስጥር እንደሆነ ነው ሲሉ አክለዋል። ይህን አይነት አዲስ የኃይል አሰላለፍ የያዘ ተጨማሪ ጦርነት ለይቶለት በአካባቢው ከፈነዳ ውጤቱ በሀገራችን መንግስት የለሽ ሁኔታን ከመፍጠርም ባለፈ እንደ ሀገርና ህዝብ እየተላለቀው የመፈራረስን አደጋ ሊያስከትል እንደሚችል መገመት አስቸጋሪ አይመስለኝም ሲሉ ፖለቲከኛው ገልጸዋል። ከዚህ የኔ ግምገማ በተቃራኒ ግድ የለህም አትስጋ፣ ኢትዮጵያችን አትፈርስም የሚሉኝና እነሱን መሆን የሚያስቀኑኝ በጎ አሳቢዎች ብዙዎች ናቸው። የሁል ጊዜ ምኞቴም የእኔ ስጋ ስህተት ሆኖ የእነሱ ምኞት እውን እንዲሆን ነው። ይሁንና ለዚህ ለኢትዮጵያችን አትፈርስም ብያኔ ሃይማኖታዊ ትርጉም ለመስጠት ከመሞከር ባለፈ በፖለቲካዊ ምክንያት ተከራክሮ ሊያሳምነኝ የሞከረ ሰው እስካሁን አጋጥሞኝ አያውቅም ሲሉ ልደቱ አመልክተዋል። ልደቱ የመፍትሄ ሀሳብ ባሉት ከኢትዮጵያ መንግስት ይጠበቃል ያሉትን የቤት ስራ ጠቁመዋል። ይህንን ከፊታችን አፍጥጦ እየመጣ ያለው አውዳሚ ጦርነት ለማስቀረት ከማንም በላይ ሰፊ ድል ያለው መንግስት ነው። መንግስት ለህዝብና ለሀገር ደህንነት ማሰብ ቢሳ ነው እንኳ፣ ቢያንስ ለራሱና ለቤተሰቦቹ ደህንነት ሲል ጦርነቱ እንዳይነሳ ማድረግ አለበት ብለዋል። ጦርነቱን ከልቡ ማስቀረት ከፈለግም በባህር በር ጥያቄ ሰበብ የኤርትራ ሉዓላዊነት ለመጣስና ዓሰብን ለመውረር ፋኖና የኦሮሞ ነጻነት ሰራዊትን በጦርነት አሸንፎ ለማጥፋት ህወሓትን እንደገና በአሸባሪነት ለመፈረጅና ከፖለቲካ ድርጅትነት ለመፋቅ ሰላማዊ ፓርቲዎችን በአፈና በማዳከም የአገዛዝ ስልጣኑን ለዘመናት ለማጥናት የሚያደርገው ሙከራ ሁሉ እርግፍ አድርጎ መተው አለበት ሲሉ አቶ ልደቱ አያሌው ጠቁመዋል። በምትኩም ከታጣቂ ኃይሎች ጋር ሀቀኛ የተኩስ ማቆም ስምምነት ለመፈራረም እና ሁሉን አቀፍ የሆነ አዲስ የሽግግር ሂደት በሀገሪቱ ለመጀመር መወሰን አለበት። ላለፉት ሰባት ዓመታት ከበቂ በላይ እንደታዘብ ነው። ከዚህ ባነሰ ሌላ ጥገና የመፍትሄ ጦርነትን ማስቆምና የራስን ምን ሀገር ከጥፋት መታደግ ከቶንም አይቻልም። ትርፉ አጉል መላላጥ ብቻ ነው ሲሉ አክለዋል። ልደቱ ለተቃዋሚው ጎራ ሲሉ ባስተላለፉት መልእክታቸውም በውስጣዊ የስልጣን ሽኩቻ ከመራኩት ይልቅ ውስጣዊ አንድነቱን ጠብቆ በጠንካራ ድርጅት ከተመራ፣ በልዩነት አጀንዳ ላይ ከማተኮር ይልቅ ለጋራ ሀገራዊ ጉዳዮች የበለጠ ትኩረት ከሰጠና፣ የጎንዮሽ የእርስ በርስ ቅራኔዎችን አርግቦ ዋና ትኩረቱን በስልጣን ላይ ባለው መንግስት ላይ ካደረገ ሰላማዊ ትግል ከማንኛውም የትግል ስልት በላይ ሃያላቅ መሆኑን አምኖ ከተቀበለ በስልጣን ላይ ያለው ስርዓት በቀላሉ ለእውነተኛ ድርድር ሊያንበረክከው ወይም በህዝብ ትግል ሊያሸንፈው ይችላል ሲሉ አመልክተዋል። ከኤርትራ ጋር በተያያዘ ፖለቲከኛው ባነሱት ሃሳቡን ኢትዮጵያና ኤርትራ በብዙ መስተጋብርና በታሪክ አንድ ከነበረ ህዝብ የተፈጠሩ ሁለት ሀገራት ስለሆኑ ተለያይተው መለያየት አልቻሉ። ይህ እውነታ በመካከላችን ዘላቂ የሰላምና የትብብር ግንኙነት እንዲኖረን የሚያስገድድ ቢሆንም ሁላችንም ከአንድ ድፍርስ ወንዝ የተቀዳነንና በጠብ እና በግጭት ውስጥ መኖርን መርጠናል። የእስካሁኑ መዋጋታችን ያስከተለው እልቂትና ውድመት አልበቃን ብሎ ዛሬም ለሌላ ዙር የበለጠ አውዳሚ የሚሆን ጦርነት እየተዘጋጀ እንገኛለን። በተለይም በውጭ ሀገራት የምትኖሩ ኤርትራውያን ከእርስ በርስ በሽሽቅና ፉክክሮታችሁ ለህዝባቸው የሚመጥን የበሰለ ትግል በኃላፊነት ስሜት ልታካሂዱ ይገባል ሲሉ አመልክተዋል። አሳዛኙ የዩኒቨርስቲ ተማሪው ግድያ። ወጣት ዩኒቨርስቲ ተማሪ በሚማርበት ዩኒቨርስቲ ውስጥ በጩቤ ተወቅቶ መገደሉ ከፍተኛ ድንጋጤን ፈጥሯል። ክስተቱ የተፈጸመበት አርባ ምንጭ ዩኒቨርሲቲ ሲሆን ተማሪው በተማሪዎች ዶርም ውስጥ በስለት ተወግቶ መገደሉን የተገለጸው። የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሞ ካምፓስ ትላንት ጠዋት ላይ ብሎክ ዘጠኝ የወንዶች ዶርም ውስጥ አንድ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ መገደሉን ገልጸዋል። ተማሪዎቹ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን፣ ዩኒቨርሲቲው በግቢ ውስጥ የሚፈጸሙ ተግባራትን ስሙን ለመጠበቅ ሲል መሸፋፈን ትቶ ለተማሪዎቹ ደህንነት ዋስትና እንዲሰጥ አሳስበዋል። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ጠይቀዋል። አርባ ምንጭ ዩኒቨርሲቲ ክስተቱን አስመልክቶ ባጋረው መግለጫ ሕይወቱን ለማትረፍ ርብርብ ቢደረግም ሳይሳካ ቀርቷል፤ ጥቃት አድራሹ ተማሪ በቁጥጥር ስር ውሏል ብለዋል። የአርባ ምንጭ ዩኒቨርሲቲ የተማሪው ግድያ አረጋግጦ ትላንት ምሽቱን ባወጣ የያዘን መግለጫ የዩኒቨርሲቲ የሥነ ትምህርትና ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪው ከጓደኛው ጋር በተፈጠረ የግል ጸብ በደረሰበት ጥቃት ትናንት ጠዋት ሚያዝ 28 ቀን 2017 ዓ.ም ከፍተኛ ጉዳት ደርሶበታል ብሏል። ሕይወቱን ለማትረፍ በአብራ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግም ሳይሳካ በመቅረቱ ማምሻውን 12 ሰዓት ተኩል ላይ ሕይወቱ አልፏል ሲል ገልጿል። ጥቃቱን የሚያደረሰው ተማሪ በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገ እንደሚገኝ ገልጾ የህግ ሂደቱን በመከታተል ውሳኔውን ተከታትሎ በአጭር ጊዜ ለህዝብ ይፋ እንደሚያደርግ ቃል ገብቷል። በጋሞኛ ሙዚቃዎቹ በስፋት የሚታወቀው ድምፃዊው አስገኘው አሽኮ አስጌ ደንደሾ ከሰሞኑ በማህበራዊ ትስስር ገጾ ያሰፈረው ጽሁፍ አነጋጋሪነቱ እንደቀጠለ ነው። ድምፃዊ በፍቅር ያበደች ሴት ካሳየኸኝ እኔ ሃይማኖት ሰው አሳየሃለሁ በሚል በማህበራዊ ሚዲያ ያሰራጨው መልእክት የተለያዩ አስተያየቶችን እያስተናገደ ነው። ሁሉንም ሴቶች በአንድ ላይ መፈረጅ አልነበረበትም የሚል ትችትን ያስተናገደው ድምፃዊው ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ነው ብር ቁመናና ደህንነት ሲል በአንድ ላይ በጥቅሉ የሴት ልጅ ፍላጎት አስቀምጧል ተብሏል። ድምጻዊው ሲቀጥልም ብር፣ ቁመናና ደህንነት ይሄ ነው ዋና መለኪያዋ፣ ይሄ ደግሞ ፍቅር አይባልም ካለ በኋላ እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ በማለት ይጠይቅና የለም አትልፉ ሲል ራሱ ምላሽ ሰጥቷል። ይህን ሲያብራራም ምክንያቱም የብቃት ጥያቄ የለባትም፣ ምናልባት መውለድ የልጅ ፍላጎት ብቻ እንጂ፣ በተቃራኒ ወንድ ደግሞ ምንም ትሁን ምን መስፈርት የለውም ብቻ በክብሩ አትምጣበት እንጂ ብሏል። አስጌ ልክ ካንጻራይ ቢሆንም በኔ ሐሳብ የተስማማ ብቻ አሜን ይበል ሲል መልእክቱን ደምድሟል። የኢትዮጵያ ህግ ባለሙያ ሴቶች ማህበር ይህንን የድምፃዩን መልእክት ተቃውሞ መግለጫ አውጥቷል። ማህበሩ በመግለጫው ድምፃዊ አስጊ በንግግሩ በፍቅር ያበደች ሴት ካሳየኝ የማይሞሰው አሳያለሁ በማለት ሴቶችን ሁሉ በአንድ በመፈረጅ በአጠቃላይ ሴቶችን ስብና የሚነካ እና ሴቶች በህገ መንግስቱ የተሰጣቸውን ክብራቸው ተጠብቀው የመኖር መብት የጣስ አስተያየትን ሰጥቷል። ይህ ንግግሩም በሀገራችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ህዝባር 2012 አንቀጽ 2 ንዑስ አንቀጽ 2 አራት እና ሰባትን የጣሰ እና የወንጀል ተጠያቂነትን የሚያመጣ ተግባር ነው ሲል አመልክቷል። የህግ ባለሙያ ሴቶች ማህበር በዚሁ መግለጫው ማህበራችን ግለሰቡ በተገቢው መልኩ በህግ ተጠያቂ እንዲሆን የሚሰራ መሆኑን እየገለጽን የተፈጸመውን ድርጊት አጥብቀን እናወግዛለን። ዛሬ ላይ ያለ ተጠያቂነት የምትታለፈ አንዲት ጥላቻ ነገ ላይ በሴቶች ላይ ለሚፈጸም ከባድ ዘመቻ በረከፋች በመሆኗ ይህን ንግግር የምታሰራጨው የማህበራዊ ሚዲያዎችም ይህን ከማድረግ እንድትቆጠቡ እናሳስባለን ሲል ማህበሩ አሳስቧል። ሱዳን ከተባበሩት አረብ ኤምሬት ጋር ያላትን ግንኙነት ሙሉ በሙሉ አቋረጠች። የሱዳን ጦርነት ሌላ መልክ ይዞ በቀጠለበት በአሁኑ ሰዓት የሱዳን መንግስት ከተባበሩት አረብ ኤምሬት ጋር ያለውን ግንኙነት ሙሉ በሙሉ ያቋረጠ መሆኑን አስታውቋል። ሀገሪቱንም ወራሪ ጠላት ሀገር በማለት ፈርጇታል። በጀነራል አብዱል ፈታህ አልብርሃን የሚመራው የሱዳን መንግስት የተባበሩት አረብ ኤምሬት በጀነራል መሐመድ ሐምዳን ዳጋሎ የሚመራውን ጦር በጦር መሳሪያና በገንዘብ ትረዳለች በማለት ክሱን ከማሰማት ጀምሮ ጉዳዩን ከዓለም አቀፉ ፍርድ ቤትም ወስዶት ነበር ከዚሁ ጋር በተያያዘም ሱዳን ከኤምሬቶች ጋር የነበራትን ዲፕሎማሲያዊ ግንኙነት በማቋረጥም አቡ ዳቢ የሚገኘውን ኤምባሲዋን ዘግታለች። የሱዳን መንግስት ይህንኑ እርምጃ የወሰደው ሰሞኑን የዳጋሎ ጦር ፖርት ሱዳንን በከባድ የድሮን ጥቃት ውስጥ ማስገባቱን ተከትሎ ነው። ከዚህም በተጨማሪ የዳጋሎ ጦር በዳርፉር ፈጽሞታል ለተባለ የዘር ማጥፋት ወንጀል የተባበሩት አረብ ኤምሬት ተባባሪ ሆናለች በማለት ሱዳን ለተባበሩት መንግስታት ፍርድ ቤት ያቀረበችውን ክስ ፍርድ ቤቱ ጉዳዩን የማይስልጣን የለኝም በማለት ውድቅ ማድረጉን ተከትሎ ነው። የሱዳን መንግስት ካርቱምን ከዳጋሉ ጦር ቢነጥቅም አሁንም ቢሆን የጀነራል አብዱል ፈታህ አልቡርሃን መንግስታዊ መቀመጫውን እያገለገለች ያለችው የሀገሪቱ የወደብ ከተማ ፖርት ሱዳን ናት። በዚህም ከሰሞኑ የሱዳን ወታደራዊ መንግስት ጊዜያዊ መቀመጫ የሆነችው ፖርት ሱዳን አውሮፕላን ማረፊያዋ፣ የሰራዊት የጦር ካምፕ፣ እንደዚሁም ለኤክስፖርት ዝግጁ የሆኑ የነዳጅ ዲፖቿ ሳይቀሩ የድሮን ጥቃቶች ተፈጽመውባቸዋል። ጥቃቶቹን ተከትሎ የተባበሩት መንግስታት ድርጅት ለሀገሪቱ የሚሰጠው የሰብአዊ እርዳታ ስራ ለጊዜው ማቋረጥ ግድ ብሎታል።